የኑር በቃ ዛሬ ደስ አለኝ፣ በቃ ለምን እንደሆነ አላቀ ደስ ነው ያለኝ በቃ ይህንን ደስታ ካየው ሁላ ቆይቼ ነበር። እግዚአብሔር መስገን አለን ድነናል፣ አልሞትንም፣ አለን አለን፣ አልሞትንም፣ አልሐምዱሊላህ አሸንፈናል፣ ሶስት ነጥብ አግኝተናል። አሁን ነው እንኳን አደረሳችሁ መበበላ ያለብን ዛሬ ኩ በዓል ነው በቃ እውነት በጣም ደስ ብሎኛል። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሰ ዛሬ ማንንም በቃ ልንወቅስ አንችልም። ሁሉም አሪፍ ነበሩ። ሁሉም ከዛ ከሁለት ቁጥሮች እኔ ያ ሁለት ቁጥር ምን እንደሆነ አላውቅም። ደግሞ ተቀይሮ ነው በዜግነት ነው የሚለያዩት። ከዶርጉ ጋር ምንም በቃ እንደው ሊቻ መቱ ትንሽ ሹክሾ ከፊት ወደፊት እንደው ዛው ዊንግ ባክ ቢያደርገው ይሻላል እንጂ እኔ እነዚህ ሁለት ልጆች በቃ አቃጥለው ሊገሉኝ። አረጎ በዛ ጨብጭብ ተቀበል ተቀበል ተቀበል ይላል ያሙታላሉ ወሬ ተንተርሰው፣ የጀግና ሀገር ስሙ እኮ ነው። ዋስኮ አሁንም ደግሞታል። ይው ቤንጃሚን ሴሽኮ ብለ ቆርጠ ላክለት። እናቴ ትሙት ሰንደርላንድ ነው የገጠም ነው እሱን አውቃለሁ። ቢሆንም ግን ማውንት አገባ፣ ሴሽኮ አገባ። ምን እፈልጋለሁ? ሌላ ምን እፈልጋለሁን አረጎ በዛ ጨብጨብ እናቴ ቆዛሪ አንቺ አንቺ ጀማው በቃ ካልቋጠርንባት እኮ ቲም ቡድን እኮ ይችላት የለም። አሁን እንትና ሴስኮ ሴስኳ ገባ ማን ሴስኳ ገባ? አይ እኔ ማለት ነው ትርፌ ቤት ላይ አሰልጣኞቹ ሊባረሩ ሊባረሩ ሲሉ ማለት ነው ተጫዋቾቹ አደገኛ የሚሆኑት ነገር የቴናገኝ በቃ ያስገርመኛል። ይሄ ሰውዬ ራሱ ዛሬ ቢኮረኮር ኑሮ እመኑኝ፣ በቃ እኔ ቀንሶት ነበር በቃ ይነን አውቆ ነው በቃ ወጥረው ተጋድሎ ነው ማለት ነው እኔ የሚለው ለማንኛውም፣ ግን ስንተኛ ደረጃ ላይ ነሽ? ደረጃሽ ንገሪኛ፣ እንዴት ነው ወይስ

የስድስት ነጥብ ልዩነት ብቻ ነው። ይሄ ማለት የሁለት ጨዋታ ልዩነት ብቻ ነው ያለው። ከመሪውን ያልኩት ዋቃሙ ወረደ። መሳቂያ መሳለቂያ የነበረው ማንችስተር ዩናይትድ ብዙም ከመሪዎቹ አልራቀም ነው የምልህ። ወደ ስምንተኛ መቷል። አሁን ዩናይትድ ያራዳለች። ሲጀምር ዛሬ አገባቡ ነገረ ስራው እጅግ በጣም ቆንጆ ነበረ። በራሪው ሱፐርማን ጎል አስቆጥሯል። ሲጀምር ማወንት ካለ አሞሪም ሰላም እንደሚሰማው የተረጋገጠ ነው። ምንም ጥያቄ የለውም ማለት ነው። ቆንጆ የሚባል አገባበ ገብቷል። ቆንጆ የሚባል ውጤት ይዞ ወጥቷል። ከባዱን ሰንደርላንድ ነው ገንድሶ ቁጭ ያደረገው ማለት ነው። ያረዳጅ ውለለ ዜሮ ጎልሉ እንዲያገቡብኝ ፈቃድ ሲለማንስ አሁን ከብዙ ጥረትና ሙከራዎች በኋላ አንድ ቆንጆ ግብጣ ይመስለኛል ያልኩት። እናረጋግጥ አምስት ስድስት ሦስት ጨዋታዎች ይታዩ። ግን ባለው አየር ቁንጅዬ ነው ጥሩ ደረጃ ነገሮች አይተናል፣ መሻሻሎች ተመልክተናል። በበረኛ እንዳይደውል ከሆና ና ስልክ እንዳይቀበል ንገሩት የማንችስተር ደጋፊዎች እያልኩ ነው። ወለማንኛውም ማንችስተር ዩናይትድ ወደ ስምንተኛ ከች ብሏል። ቀሪ ጨዋታዎች አሉ። እስከዛም ቢሆን ከመሪው እንደነገርኩ ነው፣ በስድስት ነጥብ ነው። ሊቨርፑል ሲጮት ከፍ ይላል ካሸነፈ ካላሸነፈ፣ አርሰናል በዚህ የሚቀጥል ከሆነ ግን ስድስት ነጥብ ልዩነት በጣም ቅርብ ነው ያለው ማንችስተር ዩናይትድ አሞሪም። ምናልባት ቀዮት ከአልጫ ጋር ተነካክቶ ከቀመሰ ወደ አቋሙ ሊመጣ ይችላል። ቆንጆ ነገር ልናይ እንችላለን። ለማንችስተር ዩናይትድ ደጋፊዎች ቆንጆ ድል ነው ብዬ አስባለሁ። በደንብ ሼር ኮፕ፣ ሊንክ። አዳዲስ ሰዎች የፕላስ ምልክቷን እይማቻችሁ። ከዊንጌት ከፍ በል ትደርሳለህ። አስኮ ዮኬሬስ ሲያበጥር ጎል አገባ ሴስኮ ግሎሪ ግሎሪ ማን ዩናይትድ፣ ቫሞስ ቫሞስ! ተናፋቂው ክለባችን እንግዲህ ሰንደርላንድን ማንንም አልሰማም ብሎ እስካሁን ማለት ነው። ፕሪምየር ሊጉ ላይ አንድ ጊዜ ብቻ የተሸነፈው በበርንሌ፣ አንድ ጊዜ ብቻ የተሸነፈውን ሰንደርላንድን ኦልትራፈርድ ላይ ጠርተን ሁለት ለባዶ ስጥት በማድረግ ቆንጅዬ ሶስት ነጥብ አግኝተናል ማለት ነው። አጥቂያችን ቤንጃሚን ሼሽኮም እንግዲህ ጎል ማስቆጠር ችላለች። ማውንት ምን አይነት ጎል ነው ያስቆጠረው? የማውንትን ጎል ሰርች አርጉና፣ ያላያችሁ ሰዎች ተመልከቱት። ዴስቲቪ ምን አይነት ቡድ ነው ያራመደው? ዛሬ ዴስቲቪ ምን አይነት የሰገጤ የፋራ ቡድ ነው ያራመደው? ይህንን በጣም ማብራሪያ እንፈልጋለን ማለት ነው። ለማንኛውም ዛሬ ክለባችን በአንጻራዊነት እንደ ቲም የተወሰነ የተሻለ ነበረ ኮምፓክት ለመሆንም፣ ለሰንደላንዶች ይሄ ነው የሚባል የጎል እድል እንዲፈጥሩ ምናምን ስፔሶችን አልተወም። የተሻለ የተዋቀረ ቡድን ተመልክተናል፣ የተወሰነ ማለት ነው። አሁንም ክፍተቶቹ እንዳሉ ሆኖ ሙቤሞ ምን አይነት እንቅስቃሴ እንዳሳየን አላውቅም። ዛሬ በጣም ሺት ሺት የሆነ እንቅስቃሴን ያሳየን። ለማንኛውም ዩናይትድ ማሸነፍ ችሏል። ለማንኛውም ቤንጃሚን ሼሽኮ ግን ምን አይነት አጥቂን ያሰረም ነው? እግዚአብሔር ነው እምላችሁ ጎል ማግባቱን አይደል? ጎሉን ተዉት። ጎሉ ይሄን ያህል እንትን የሚባለት አይደለም፣ ግን በጣም የሚገርም ተጫዋች ነው። እያንዳንዱ ሙቭመንቶቹን፣ ሩጫዎቹን ተመልክቷቸው። ስፔስ ሲያገኝ የሚሮጠው ወደ ስፔስ የሚሮጥበት መንገድ ኤሪያል አዌርነሱ ማለት ነው የስፔስ አዌርነሱ የሚገርም ነው። ከዛ ባለፈ ለሌሎች ተጫዋቾች ደግሞ ስፔስ የሚያስገኝበትም የሚያስከፍትበትን መንገድ ተመልከቱት። ኳስ ይዞ ሲገባ ማለት ነው። በዛ ላይ የሚገርም አትሌት ነው። ሰውነቱ ፍሌክሲብል የሚገርም የሚገርም አጥቂ ነው። እያንዳንዱ ሩጫዎቹ፣ ሙቭመንቶቹ የሚገርም አጥቂ፣ የሚገርም ዘጠኝ ቁጥር የሚያደርጋቸውን ሩጫዎች እያደረገ ነው። የሆነ ክለብ ይልሃል። የሆነ ክለብ ለውጥም አለ፣ ለውጥም አለ። ሰንደርላንድን በክሊንሽት ጠረ ለውጥ ከኩያ ጋር ስትጮት እኮ በቃ ተመጣጣይ ጨዋታ ነው የምትጮቱ። በቃ ተመጣጣይ ጨዋታ በቃ ዛሬ በቃ የተመጣጠነ ጨዋታ ነው ያየ ነው በቃ። ዛሬ ዩናይትድ ግን ለውጥ አለ። ለዋንጫው ፍቅር በጣም ያስፈራል። ተአምር! ሰበር ዜና፣ ማንቸስተር ዩናይትድ ገና ወሩ እንደጀመረ አሸነፈች። ገና ወሩ እንደጀመረማ በዚህ ወር በእርግጠኝነት ነው ማታረግዘው። በቃ ገና ወሩ እንደጀመረ የወር አበባዋን አይታለች። በክሊንሺት እኮ ሰበር ዜና፣ ስታሸንፉ ነው ሰበር ዜና ተብሎ መነገር አለበት። ስታሸንፉ ማ አዲሱ በረኛ መጥቶ ክሊንሺት እድል ነው አይደለም። እስቲ እና ያለን አብረን ኔክስት ዊክ ሼባው ስላለብሽ፣ ማ አሪፍ ኮንፊደንስ ነው አሪፍ ኮንፊደንስ በዚህ በዚህ ማ ሼባው ነው ተለጥፊ፣ ያለሽ የበረኛው ነገር ግን ብዙ እንዳያስደምምሽ አለ። ሆናናም እዛ ከአራት ጨዋታ ሁለት ክሊንሺት ይዞ መጥተዋል። ገባሽ አይደል? ይሄ ልጅ ማንቸስተር ዩናይትድ መጥቶ ክሊንሺት ማውጣት ከጀመረ ማ እዛ የነበረበት ቤልጅየም ቤልጅየማ ኔጌቲቭ ጎል ነበር የሚገባበት ማለት ነው ኔጌቲቭ ጎል ነበር የገባበት የነበረ ይችላል አንቺ ብትቻለሽ አንድ ሳምንት ያንቺ ደጋፊ ነኝ አሁን መሀል ሳምንት ላይ ጨዋታ ምናምን ስለሌለሽ ሳምንቱን ሙሉ ታወሪ ነው አታፍሪ ሳምንቱን ሙሉ ስትሸነፊ ራስኩ ሶስት ቀን ታርፊ እና ታወሪያለሽ በመሀል ታወሪያለሽ ተጫወተሽ አሸነሽ አሁን ደግሞ ማን ይችልሻል እርግጠኛ ነኝ አሁን ከአርሰናል ደጋፊ የበለጠ ነው የምትጨፍር እኛማ ደስ አላለም ሁለት ለባዶ አሸንፈን እንናደዳለን ጫወታችን አላማረም እንላለን። አላረካንም ቦሪንግ ፉትቦል ብዙ ነገር ነው ከእኛ ከራሳችን ጋር በማሸነፍ ለእኛ በቂ ነው። አንቺ ግን አቻ ወጥተሽም ትደሰቻለሽ። ለሙሽራ ለሙሽሪ አዲስ ዓለም አዲስ ወ ጌታር ሆኖ የሰጣቸው ልወጥ ማረክ አበቃቸው ለሙሽ ለሙሽ አዲስ ዓለም አዲስ ወ ጌታር ሆኖ የሰጣቸው ልወጥ ዛሬ በፈገግታ ነው ከቻልኩት የመጀመሪያውን ክሊንሺት ከሶስት ነጥብ ጋር ወዬ ብለነዋል። የአራዳ ልጆች በረኛችን የተባረከ በረኛ ሌማን የኔ አባት ይህንን አስቀምጦ ነው ያኛው ስቃያችንን ሲያበላን የነበረው። ተባረክ እስቲል ማለት ነው። በዳሎና በሉክሾ እምነት የለኝም። አሁን ደግሞ ምነግራችሁ ዳሎ በጣም ብዙ ስፔስ እየተፈጠረለት ነበረ። ኳሶችን ድራይቭ እያደረገ መግባት የሚችልበት ብዙ አማራጮች ነበሩ፣ ብዙ አጋጣሚዎች ነበሩ። ዳሎ ግን እያበላሸ ነበረ። ስለ ዳሎ ያላችሁ ነገር እና ስለ ሉክሽ ያላችሁ ነገር ኮመንት ላይ ብጽፉልኝ ደስ ይለኛል። ይሄን ያው ግን ማለት ነው በቃ አሚያ ኢማይ ቢ ዘ ቤስ ፐርፎርማንስ አፍተር አርሰናል ጌም መሰለኝ። ከአርሰናል ጋር ካሳየነው ፐርፎርማንስ ቀጥሎ ምርጡ። ከበርንሌም መጥፎ አልነበርንም፣ ግን ዛሬ ዩናይትድ የጨዋታውን ቴምፖ ጠብቆ ለመጫወት ሞክሯል። ላይክ ዊ አር አክቲንግ ላይክ አ ቢግ ቲም ያው የዛሬውን ጨዋታ ስናወራ ማለት ነው። ይመቸን ሦስት ነጥብ ከክሊን ሺት ጋር ግባለት።